የኮንትሮባንድ ትርጉም እንደየ ሀገራቱ ነባራዊ ሁኔታ የሚለያይ ሲሆን የአንድ ዕቃ ዝውውርና ፍሰትን መሰረት ያደረገ ለሀገር ስጋት የሚሆኑ ሕገወጥ እንቅስቃሴዎች ላይ ትኩረት ያደረገ ትርጉም አለው። በአጠቃላይ የዓለም አቀፍ የጉምሩክ ድርጅት ማንኛውም በህግ የተከለከለ አሰራር ነው ይለዋል። ይህ ማለት ከማምረት፣ ከማጓጓዝ፣ ከማከማቸት፣ ከማሰራጨትና አጠቃላይ ከዚህ ጋር ትብብር የሚያደርጉትን በሙሉ ሕገ ወጥ ብሎ ያስቀምጣቸዋል። ይህን መነሻ በማድረግ የእኛን ሀገር የኮንትሮባንድ ትርጉም ስንመለከት አዋጅን መሰረት አድርጎ የተተረጎመ ሲሆን በጉምሩክ ኮሚሽን የኮንትሮባንድ መከላከልና ድንበር ቁጥጥር ዳይሬክቶሬት ዳይሬክተር አቶ ተገነ የደረሰ በዚህ ዙሪያ ሀሳባቸውን አካፍለውናል። በኢትዮጵያ ጉምሩክ አዋጅ 8596 መሰረት የተለያዩ ትርጉሞች አሉት። አንዱ ገደብ የተደረገባቸውን እቃ ወይም የተከላከሉ እቃዎችን ወደ ሀገር ማስገባት ወይም ከሀገር ማስወጣትን ይጨምራል። ሁለተኛ የጉምሩክ ስነ ስርዓት ያልተፈጸመባቸውን እቃ ማስገባትም ሆነ ማስወጣት እየተከለከለ ነው፣ ወይም ኮንትሮባንድ በሚል ስያሜ ያሰጠዋል። ሌላው በህጋዊ መንገድ ከሀገር የወጣ እቃን መልሶ በህገ ወጥ መንገድ ወደ ሀገር ማስገባትም በተመሳሳይ ነው። ከቀረጽ በዝቅተኛ ዋጋ ወደ ሀገር የገባ እቃንም ተመልሶ በህገ ወጥ መንገድ ማስወጣትም እንደዚሁ በኮንትሮባንድ ትርጉም ውስጥ የሚካተት ነው ማለት ነው። ይዞ የተገኘ፣ አከማይቶ የተገኘ፣ ሲያወዛውር የተገኘ እንደገና ተባባሪ የሆነም የገዛንም ጭምር እነዚህ ኮንትሮባንድ እቃዎች የገዛንም ጭምር እንዳጠቃላይ በዚህ ኮንትሮባንድ በሚለው ዲፊኒሽን ውስጥ የሚካተት ነው። እና ሰው ተባባሪ መሆንም ጭምር ተጠያቂነትን የሚያስከትል ነው ማለት ነው። እና እንዳጠቃላይ የኮንትሮባንድ ትርጉም ዓለም አቀፍ ትርጉሙም አገራዊ ትርጉሙም በአዋጅ የተደገፈ ነው ማለት ነው። ተጠያቂነትንም ለማምጣት በዚህ ልክ በትክክል ዲፋይን የተደረገ ትርጉም ያለን መሆኑን ነው። ስለ ኮንትሮባንድ ትርጉም ይህን ያህል ካል አሁን አሁን ከሚፈጸሙ ወንጀሎች መካከል የኮንትሮባንድ ንግድ ወይም ህገወጥ እንቅስቃሴዎች ዋነኛው ነው። ተፈጽመው እጅ ከፈንጅ ከተያዙት መካከል የአዲስ አበባ ፖሊስ ወንጀል ምርመራ ዘርፍ የንግድ ወንጀሎች ምርመራ ቲም ኃላፊ ኢንስፔክተር እውነቱ አስራት እንዲህ ሲሉ ያብራራሉ። ወንጀሉ የተፈጸመው ኮልፌ ቀራኒዮ ክፍለ ከተማ ወረዳ ሰባት ልዩ ስሙ ቤተል ተብሎ ከሚጠራው አካባቢ ነው። ተጠርጣሪዎቹ መነሻቸውን ከድሬዳዋ አድርገው ለዚሁ ጉዳይ ባዘጋጁት የሰሌዳ ቁጥር ኮድ 3 93901 ኦሮ የሆነ ባለ አንድ ጋቢና ፒክአፕ ተሽከርካሪን በመጠቀም ይህ ተሽከርካሪ ባለ ሁለት የነዳጅ ቋት ተጠቃሚ ነው። ሁለት ሳልቫቲዮ አንደኛውን ሙሉ ለሙሉ ነዳጅ አልነበረውም እና ያንን ለዚሁ ዓላማ ታስቦ ተዘጋጅቶ ተቆርጦ ክዳን ተሰርቶለት በዛ በሳልቫቲያ ውስጥና እንዲሁም በተሽከርካሪው የውስጠኛው የጋቢናው የውስጠኛው አካል በሁለቱም ግራና ቀኝ ባሉ ብዛታቸው ወደ አምስት መቶ አስራ ሶስት የሚሆኑ ዘመናዊ ሞባይል ስልኮችን እንዲሁም ወደ አራት መቶ ሰማኒያ አራት የሚደርሱ የ የሞባይል ከቨሮችን በአጠቃላይ በዚህ ተሽከርካሪ ጭነው ሲንቀሳቀሱ ለብሔራዊ መረጃና ደህንነት በደረሰ ጥቆማ መሰረት ተጠርጣሪዎች ከነ ኤግዚቢቱ እጅ ከፍንጅ ተይዘው ያው ምርመራውን በክፍላችን በማጣራት ላይ ነው የምንገኘው። ኮንትሮባንድ ወይም ህገ ወጥ ንግድ ወንጀል እንደመሆኑ መጠን የሚያስከትለውን ጉዳት በተመለከተ አቶ ተገኔ ደረሰ ገልጸዋል። መንግስት የሚያገኘውን ገቢ በኢኮኖሚ እድገቱ ላይ ከፍተኛ ተጽዕኖ ያሳድራል፣ የመንግስትን ገቢ በማሳጣት ማለት ነው። ሌላው ደግሞ ፍታህ ያልሆነ ውድድር ይኖራል። ሌሎች በህጋዊ መንገድ የሚነግዱትን የሚሰሩትን፣ የሚያመርቱትን ጭምር የሚጎዳ ምክንያቱም እነዛ ግብር ይከፍላሉ፣ ቀረጥ ይከፍላሉ፣ በህገ መንገድ የሚሰሩት እነዚህ ደግሞ ቀረጥና ግብርን በመሰወር በመሸሽ በህገ ወጥ መንገድ የሚንቀሳቀሱ ስለሆነ ኢኮኖሚ ተጽዕኖ ያሳድራሉ። ጊዜያቸው ያለፈባቸው እና የተበላሹ መድኃኒቶችም ጭምር ወደ ሀገር ውስጥ ይገባሉ። ይሄ በህብረተሰቡ ጤና ላይ በህጻናት ጤና ላይ ከፍተኛ ጉዳት ያደርሳል። እንዲሁ በተመሳሳይ አደንዛዥ ዕፆችም ጭምር ወደ ሀገር ውስጥ የሚገቡበት ወይም ከሀገር ውስጥም አልፎ አልፎ ሻሸመኔና አካባቢ እነዚህ ካናቢስ የሚባሉ የሚመረቱም አሉ። እነዚህ እነዚህ ወጣቱን ትውልድ ሱሰኛ በማድረግ ስራ እንዳይሰራ እንደ አላማ እንደ አምርትም ጭምር ያደርጋሉ። ማህበራዊ ጉዳትም የሚያደርሱ ናቸው ማለት ነው። ሌላው ማህበራዊ ጉዳቱ እንደ አጠቃላይ መሰረተ ልማቶችን፣ ትምህርት ቤቶችን፣ ጤናዎችን፣ መንገዶችን ለመገንባት መንግስት ገቢ ያገኝም፣ እነዚህ ግንባታዎች የሚስተጓጎሉ ይሆናሉ። ሰው በአጠቃላይ በህብረተሰቡ ግንኙነትም ላይ ጭምር ችግር ይፈጥራል። ከማህበራዊ አንጻር ስናል ኮንትሮባንድ እንደ ገቢ ምንጭ በመጠቀም ኮንትሮባንድን በተለያየ አካል በማዘዋወር እንደ ገቢ ምንጭ ይጠቀሙበታል። ሰው በሀገር ሰላምና ደህንነት በፖለቲካ መረጋጋት ላይም እንዲሁ ችግር ያደርሳል። ና እንደ አጠቃላይ እንግዲህ ኮንትሮባንድና ንግድ ማጭበርባዊ ግጥ ንግድ በዚህ አግባብ በሀገርና በህብረተሰብ ላይ ኢኮኖሚያዊ ማህበራዊና ፖለቲካዊ ወይም የሰላምና የጸጥታ ችግር ሊያስከትሉ ይችላሉ። በሀገር ብሎም በህብረተሰቡ ከሚያስከትለው አሉታዊ ተጽዕኖ አንጻር ችግሩን ለመቅረፍ እየተሰራ ያለውን ስራ በተመለከተ ኢንስፔክተር እውነቱ አስራትና አቶ ተገኔ ደረሰ አብራርተዋል። እንደ ተቋም እንግዲህ በአዲስ አበባ ፖሊስ ኮሚሽን በአዲስ አበባ ፖሊስ ኮሚሽን ስር ባሉ ወደ አስራ አንድ ክፍለ ከተማዎች ና በርካታ ፖሊስ ጣቢያዎች አሉ። ሁሉም በሚባል ደረጃ በዚህ በኮንትሮባንድ ዙሪያ የሚደርሱ ጥቆማዎች ሲኖሩ ጥቆማዎችን በመቀበል የሰው ኃይል ወዲያውኑ ሲያስፈልግ ሲቪልም በደንብ ልብስም ጭምር ለደረሰው ጥቆማ ፈጣን ምላሽ በመስጠት ከተለያዩ አጋር አካላት ጋር በጋራና በተቀናጀ መንገድ በርካታ ስራዎችን እየሰራን ነው የምንገኘው። ባለፉት ጊዜያቶች በተለያየ የሚዲያ አማራጮች ሲገለጹ ሲተላለፉ የነበረ መሆኑ ይታወቃል እና በዚህ አግባብ በተቀናጀ መንገድ እየሰራን ነው የምንገኘው። ጎምሮ ህግ የማስከበር ስራዎችን ይሰራል ማለት ነው። ሰው ይሄንን ሲያደርግ የተለያዩ አደረጃጀቶችን ጭምር በመፍጠር የተለያዩ አሰራሮችን በመቅረጽ የተለያዩ ቴክኖሎጂዎችን ጭምር ተግባራዊ ለማድረግ እየሞከረ ነው ያለው ማለት ነው። አደጋውን ለመቀልበስ ለመከላከል በተቋም ደረጃ የሚደረጉ ጥረቶች ያሉ፣ 2016 ወደ 12.84 ቢሊየን የሚያወጣ የኮንትሮባንድ እቃ የተያዘበት ነው። በ2017 የአምስት ወራት ብቻ ወደ 7 ቢሊየን ገቢና ወጪ ኮንትሮባንድ በቁጥጥር ስር ማን የቻልበት ነው ማለት ነው። ሰው ይሄ ተቋሙ እየሰራ ያለ ይሄንን ህገ ወጥ ንግድ ለመከላከል ኮንትሮባንድ ለመከላከል በተጨባጭ እየወሰዳቸው ያለ እርምጃዎች ናቸው። ተጠርጣሪ ጋርም ተያይዞ እንደዚሁ ወደ አራት ሺ 937 ተጠርጣሪዎችን እንዲሁ በቁጥር ስር በማዋል በየደረጃው ተጠያቂ እንዲሆኑ ለወንጀል ምርመራ እና ክስ እንዲመሰረትባቸው የተላለፉ ናቸው። የ2017 የአምስት ወራቱን ብቻ ስንወስድ ደግሞ ወደ አምስት መቶ 41 ተጠርጣሪዎችን በቁጥር ስር አውለን ለምርመራ እና በተጠያቂነት ሂደት ውስጥ ያሉም ጭምር እንዳሉ ማሳየ ነው ማለት ነው። ወንጀሉ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳይ ላይ ከሚያደርሰው ጉዳት በተጨማሪ ህግን አክብረው በሚሰሩ ህጋዊ ነጋዴዎች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ያነጋገርናቸው ነጋዴዎች ጉዳቱን ገልጸው መደረግ ስላለበትም ነገር ሀሳባቸውን ሰጥተዋል። ህገወጥ ነጋዴዎች ከየትኛውም ሀገር ላይ የሚመጣውን እቃ በኮንትሮባንድ ነው የሚያስገቡት። ኮንትሮባንድ ንግድ አንደኛ መንግስት ላይ ኢኮኖሚ ኢኮኖሚካሊ ጉዳት አለው ነጋዴውም ላይ ኢኮኖሚካሊም ጉዳት አለው። ሜንታሊም ጉዳት አለው። ከዛ ውጭ ደግሞ ፋይናንሻል ሙሉ በሙሉ ወደ ህገ ወጥ ነጋዴዎች ላይ ነው የሚንሰራፍው። ምክንያቱም ገንዘቡም ህገ ወጥ ነው፣ ንግዱም ህገ ወጥ ነው። በህጋዊ ነገር የሚያንቀሳቅሱት ምን አይነት ነገር የለም። ነጋዴዎች ህጋዊ ነጋዴዎች ላይ ምን አይነት ተጽዕኖ ያመጣል? ህጋዊ ነጋዴዎች የኢኮኖሚካሊ ውድመት ይመጣል። ሜንታሊ ያለ እነዚህ እነዚህ ነገሮች ስናስባቸው ከመንግስትም ጋር ከማህበረሰቡም ጋር ተመጣጣኝ የሆነ ነገር አይኖርም። በህገወጥ መንገድ አስገብተው ለሚሸጡ ሰዎች ወደ ህጋዊ መስመር መጥተው ከመንግስት ጋር በመነጋገር ነገሮችን ማስተካከል የሚችሉበትን መንገድ መፍጠር መቻል አለባቸው። መንገድ ላይ የሚሸጡ ብዙ ህዝብንም የሚጎዱ ነገሮች አሉ፣ እንደ ሞባይል ሳይሆን ከዛም ውጭ የሚሸጡ ነገሮች አሉ። እነሱን ነገሮች ለመቆጣጠር እንዲመች ህጋዊ መንገድ ላይ እንዲገቡ የራሳቸውን ኃላፊነት መወጣት አለባቸው እና ኢዚ መኒንም መምረጥ የለባቸው ነው ላይክ ሁኔታው ስለተመቻቸው ብቻ ወደዛ ዘሎ ከመግባት የተሻላቸውን ጥረት አድርገው ወደ ህጋዊ መንገድ እንዲመጡና ራሳቸውንም ህብረተሰቡንም መንግስትንም ከችግር እንጠብቁ ታስበ ሀገራችን በኮንትሮባንድ ወንጀል ዙሪያ እየተቸገረች ያለበት ሁኔታ ይስተዋላል። ይህን ወንጀል አስቀድሞ ለመከላከል በየጊዜው አዋጆችን በማውጣት የተከለከሉና ገደብ የተጣለባቸውን እቃዎችን ጭምር በመግለጽ ጥረት እየተደረገ እንደሚገኝ በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ዳይሬክት ዳይሬክተር ከፍተኛ አቃቤ ህግ አቶ መስፍን መኮንን ገልጸዋል። አገራችን በኮንትሮባንድ በጣም እየተቸገረች ነው ያለችው። ስለዚህ ይህንን ወንጀል ለመከላከል ደግሞ የተለያዩ ህጎች በየጊዜው ወጥተዋል ማለት ነው። ከዛ ውስጥ አዋጅ ቁጥር 859206 ላይ የወጣለ እሱን አዋጅ ደግሞ በመጠኑ ያሻሻለ ማለት ነው። ሙሉ አዋጁን ባይሰርዘውም አንዳንድ ነገሮችን፣ አንዳንድ ማሻሻያዎችን ወይም ደግሞ አዋጁ ላይ ያሉ ክፍተቶችን የሚደፍኑ ማሻሻያዎች ተደርገው በአዋጅ ቁጥር 1160 2014 ላይ ተሻሽሎ ወጥተዋል ማለት ነው። በአዋጁ መሰረት ኮንትሮባንድ ማለት ብሎ የኮንትሮባንድ እንትኖችን ስናስቀምጣቸው አንደኛ ምንድን ነው በህግ የተከለከሉ ወይም ገደብ የተደረገባቸው ወይም ደግሞ የጉምሩክ ስነ ስርዓትን ሳያሟሉ ወደ አገር የገቡ ወይ ወደ ከአገር የወጡ ወይም ደግሞ የተላለፉ ከሆነ እንደ ኮንትሮባንድ ይቆጠራል ብሎ ያስቀምጣል ማለት ነው አዋጁ። በአዋጁ ላይ ደግሞ የተከለከሉ የምንላቸው ምንድን ናቸው? የተከለከሉ የሚለውን በአዋጅ ቁጥር 859 ላይ ዲፊኒሽኑ ላይ አስቀምጦታል ማለት ነው። የተከለከለ ማለት በኢትዮጵያ በኢትዮጵያ ህግ ወይም ደግሞ ኢትዮጵያ ባጸደቀቻቸው ዓለም አቀፍ ህጎች መሰረት የተከለከሉ እቃዎችን ነው ማለት ነው። ድራጎች አሉ አይደለ፣ በሰው ጤና ላይ ከፍተኛ ችግር የሚያደርሱ እነ ናርኮቲክ ሳይኮትሮፒክ የሆኑ እጾች የተከለከሉ ናቸው። ጦር መሳሪያዎች ሊሆኑ ይችላሉ። ስለዚህ እነዛ ነገሮች በህግ የተከለከሉ ናቸው። እነዛን ነገሮች ወደ አገር ውስጥ ማስገባት፣ ከአገር ውስጥ ማስወጣት እንደ ኮንትሮባንድ ይቆጠራል ማለት ነው። ሌላው ደግሞ ገደብ የተደረገበት የምንለው ነው። ገደብ የተደረገበት በህግ በተደነገገ ስነ ስርአት መሰረት አንድ ባለስልጣን የሆነ እቃ እንዲገባ ወይም እንዲወጣ ስልጣን የተሰጠው ገደብ ካረገበት ያንን እቃ ያለሱ ፍቃድ ማስገባትና ማስወጣት እንደ ኮንትሮባንድ ወንጀል ነው የሚቆጠረው፣ ማለት ነው። የወጡ አዋጆችን በመጣስ ወንጀል የፈጸሙ ግለሰቦች ላይ የወንጀል ህጉ የሚያስቀምጠውን ቅጣት አቶ መስፍን መኮንን አብራር ተዋል ኮንትሮባንድ ጋር በተገናኘ ማንም ሰው በህግ የተከለከለን ገደብ የተደረገበትን ወይም ደግሞ የጉምሩክ ስነ ስርአትንና ህግን ሳያከብር ወደ አገር ውስጥ ያስገባ ከአገር ውስጥ ያስወጣ ወይም ያስተላለፈ እንደሆነ በትንሹ በአምስት አመት በማያንስ ጽኑ እስራትና በአስር አመት በማይበልጥ እስራት እንደሚቀጣ ከ50 ሺህ ብር እስከ 200 ሺህ ብር የገንዘብ መቀጮ እንደሚቀጣ ህጉ አስቀምጦታል ማለት ነው። ይሄ ነገር ይሄ ወንጀል የተሰራው ደግሞ በቡድን ከሆነ በተደራጀ ከሆነ ወይም ደግሞ የግቡ ያንን እቃ ሲያስገቡ ኃይልንና ጉልበትን ተጠቅሞ ከሆነ ቅጣቱ ከአስር አመት ጽኑ እስራት ከማያንስና እስከ 15 አመት የሚደርስ ጽኑ እስራት እንደሚቀጣ እስከ 200 ሺህ ብር የሚደርስ የገንዘብ መቀጮ እንደሚቀጣ በህጉ ላይ ደንግጓል ማለት ነው። እዚህ ጋር ደግሞ ሌላው ደግሞ ምንድነው? እቃውን ማስገባትና ማስወጣት ብቻ አይደለም። ያንን በኮንትሮባንድ ወይም ደግሞ በዚህ በወንጀል በኮንትሮባንድ የገባን እቃ ያጓጓዘ፣ ያከማቸ የያዘ፣ የሸጠ፣ እና የገዛም እንደሆነ ከሶስት ዓመት ከአምስት ዓመት የሚደርስ እስራት እና በገንዘብ መቀጮ እንደሚቀጣ በህጉ ላይ ደንግጎ አስቀምጠዋል ማለት ነው። የኮንትሮባንድ ንግድ ይህ ነው የማይባል ዘርፈ ብዙ ጉዳት ያለው በመሆኑ ድርጊቱን አስቀድሞ ከመከላከል ጀምሮ የሁሉንም ተሳትፎ የሚጠይቅና የባለድርሻ አካላትን ትኩረት የሚሻ በመሆኑ ድርጊቱን የሚፈጽሙ አካላት ከድርጊታቸው በመቆጠብ፣ ህብረተሰቡም ጥቁማ በመስጠት ሁሉም የዜግነት ግዴታው ሊወጣ ይገባል። የእለቱ መልእክታችን ነው። ይሄ ነገር መንግስት ብቻ የሚቆጣጠረው ሳይሆን ከመንግስትም ካለፈ እኔ ላይም ነገ የሚደርስ ጉዳይ ነው ብሎ ማሰብ መቻል አለበት ነው እንደ ህብረተሰብ። እነዚህ የኮንትሮባንድ ንግድ ላይ የተሰማሩ ሰዎችም ጊዜያዊ ትርፋቸውን ነው እያዩ ያሉት፣ አጠቃላይ ደግሞ አገሪቷንም ይዞ የሚሄድ ነው አገርንም የሚጥል ስለሆነ ይህንን ተገንዝበው ከእንደዚህ አይነት ራሳቸው መጠበቅ አለባቸው። የትኛውም የህብረተሰብ ክፍል የዚህ አይነት የህገወጥ ንግድ የኮንትሮባንድ ተግባራት ሲፈጸሙ ሲ ይሄ የሚያደርሰውን ከፍተኛ ጉዳት በመረዳት ከፖሊስ ጋር ከፖሊስ ጎን ቆሞ የተሻለውን እገዛ ማድረግ አለበት።